የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ጨዋታዎች ዛሬ በሚደረጉ ሁለት መርሃ ግብሮች ይጀምራሉ። አዳማ ከተማ ከ14 ሳምንት አጥበቃ በኋላ ደረጃውን አሻሽሎ በሊጉ ለመትረፍ፣ ባህር ዳር ከነማ ደግሞ ከተከታታይ ሽንፈቶች አገግሞ ደረጃውን ለማስጠበቅ በሚያደርጉት ጨዋታ ነው። ዛሬ የሚጀምረው በውድድር ዓመቱ ለመጀመሪያ ጊዜ በሁለት ተከታታይ ጨዋታዎች ላይ ድል አድርገው ከወራጅ ቀጠናው የሚወጡበትን እድል ያለመለሙት አዳማ ከተማዎች ዛሬም ሶስት ነጥብ ለማግኘት ነው የሚፋለሙት። በአርባ ስምንት ነጥብ ሶስተኛ ደረጃ ላይ የተቀመጡትና ከድል ከራቁ አራት ጨዋታዎች የሆኑት ባህር ዳር ከተማም የቅርብ ሳምንታት ደካማ አቋሙም ከመሪዎቹ እያራቀው ይገኛል። ዛሬም አዳማን አሸንፈው ከመሪዎቹ ጋር ለመጠጋት ወደ ሜዳ ይገባሉ። በአዳማ ከተማ በኩል ሁሉም የቡድን አባላት ለጨዋታው ዝግጁ ናቸው። በባህር ዳር ከነማ በኩል ግን ግብ ጠባቂው ፔፔሳይዶ መሳ ያገኘው፣ ግርማ ዲሳሳና አምሳሉ ጥላውን በጉዳት ወንድምየነ ደረጀ ደግሞ በቅጣት ምክንያት ከጨዋታ ውጭ ናቸው። ሁለቱ ቡድኖች ከዚህ ቀደም አስራ አንድ ጊዜ ተገናኝተው ባህር ዳር ከነማ ሰባት በማሸነፍ የበላይነት ሲኖረው አዳማ ሶስት አሸንፎ አንዱ አቻ ተለያይቷል ጨዋታውም ዘጠኝ ሰዓት ይጀምራል በሌላ ጨዋታ ሀምሳ አምስት ነጥቦችን ይዞ ሁለተኛ ደረጃ ላይ የተቀመጠው ኢትዮጵያ ቡናም ጨርሶ ያልጠፋውን የዋንጫ ተስፋቸውን ማለም አርባ ምንጭ ከተማ ጋር ጨዋታቸውን ያደርጋሉ። ከተከታታይ አምስት ድሎች በኋላ ሳይጠበቁ መውረዱን ባረጋገጠው ወልዋሉ ነጥብ የጣሉት ቡናማዎቹ የዛሬውን ጨዋታ ድል ማድረግ የሚችሉም ከሆነ መሪው ኢትዮጵያ መድን ጨዋታውን እስኪያከናውን ድረስ በጊዜያዊነት ነጥብ ልዩነቱን ወደ አምስት ማጥበብ ይችላሉ። ሁለቱ ቡድኖች ለ19 ጊዜያት ያህል የተገናኙም ሲሆኑ ሁለቱም ቡድኖች በተመሳሳይ ሰባት ሰባት ድሎችን ሲያሳኩ የቀሩትን አምስት ጨዋታዎችን ደግሞ በአቻ ውጤት አጠናቀዋል። ጨዋታው ምሽት 12 ሰዓት ላይ ይጀምራል። የኢትዮጵያ ንግድ ባንክ ሴቶች ቡድን የፕሪምየር ሊግ ሻምፒዮን መሆኑን ተከትሎም ከ አስራ ሰባት ዓመት በታች ቡድን ለማቋቋም መዘጋጀቱን አስታውቋል። አሰልጣኝ ብርሃኑ ግዘው ይሄ ቡድን የሚረከቡ ታዳጊዎችን ለማፍራት እንደሚያስችልም ገልጧል። በተጨማሪም ለሴካፋ ዞን ለሚኖራቸው ቀጠናዊ ውድድር የውጭ ተጫዋቾችን ለማስፈረም እንደሚሞክሩም አሰልጣኙ ገልጸዋል። ሀና ማርያም መስፍን ተጨማሪ አላት። ባንኮች ሻምፒዮን መሆናቸውን አረጋግጠዋል። በሀገራችን በየትኛውም ሊግ ከሚገኙ ክለቦች የተደራጀ ነው የሚባልለት የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ አንዱ ነው። ቡድኑ ዘንድሮ ለአምስተኛ ተከታታይ ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን አንስቷል። ይህም መልካም ዜናን ይዞላቸውም የመጣ ነው። አሰልጣኙ ብርሃኑ ግዛው በተለይም ከ17 ዓመት በታች ቡድን እንዲቋቋም ኃላፊነት ተሰጥቶታል። ቡድኑን በታዳጊዎች ልማት በማሳተፍ ተተኪ ተጫዋቾችን ለቡድኑም ለሀገርም ለማብቃት ከአሁኑ ስራዎች መጀመራቸውንም አሰልጣኙ በዙም ከስፖርት ክፍላችን ጋር ባደረገው ቆይታ ተናግሯል። የዛሬዋን ንግስቲን አግኝተናታል። ወይም ደግሞ እነ ሴና ፋቁማን ከፕሮጀክት አግኝተናቸዋል፣ ከአካዳሚ አግኝተናቸዋል። እንደነሱ አይነት ደግሞ ተጫዋቾች መምጣት አልቻሉም እና ፋይዳው ደግሞ ለእንደዚህ አይነት ነገር በደንብ ያገለግላል ብዬ አስባለሁ። እንግዲህ አንዱ ኃላፊነት ሲሰጠኝ ያው ቶሎ መድረስ አለበት ብዬ አስባለሁ። ምክንያቱም ቶሎ ለዋና ቡድን ሀያ አምስት ተጫዋቾች ካለ አምስት ተጫዋቾች ለተስፋ ቡድን እንዲያዙ እናደርጋለን እና ሁለት አካዳሚዎች ከሁለቱ አካዳሚዎች የተወጣጣ በአራት ዓመት ሰልጥኖ የቆዩት ልጆችን ለመውሰድ ነው። የኢትዮጵያ ንግድ ባንክ ማድረግ የሚገባውን አድርጎ ቶሎ ብሎ ለአንደር ሰቨንቲን ብሔራዊ ቡድንን መድረስ የሚችሉ ተብሎ ብለን ደግሞ አንደር ቱኒን ሌላው ደግሞ ለዋናው ናሽናል ቲም መድረስ የሚችሉት አዲስ አበባ ወጣቶችና ስፖርት እንደገና የጥሩነሽ ዲባባ አካዳሚው ማለት ነው። ስለዚህ ያን አካዳሚ ላይ ትኩረት አድርግ ያለውና እና በቀጣይ ደግሞ በደንብ አድርገን ይህንን እናሳውቃለን ማለት ነው። በቀጣይም የሴካፋ ተሳትፎ ሲጠብቃቸውም ምስራቅ አፍሪካ ሀገራት ውጭ ያሉ ተጫዋቾችን በዝውውር ለማምጣት ይሞከራልም ተብሏል። ኢትዮጵያ ንግድ ባንክ ብቻ ነው ፕሮፌሽናል ተጫዋች የሌለውና ምን ማድረግ አለብን ብለን ስናስበው አትሊስት ስፓናል ኮርድ ላይ ያሉትን ልጆችን ብናጠናክር የምናመጣቸው ልጆች ደግሞ ብቃታቸው በጣም ጥሩ ሆኖ ለእኛ ሀገር ልጆች በደንብ ምሳሌ ሊሆኑ የሚችሉ የእኛ ሀገር ተጫዋቾችም ደግሞ እነሱን አይቶ መነሳሳት የሚችሉበት በጥሩ ብቃታቸው ከፍ ያለ ነው። እንደዚህ ካላገኘን ቃል የሚገባ ነው። እስከ መቶ ደረጃ ነው። ምን ተው ምክንያቱም ካላገኘን በራሳችን ሀገር በቀል ተጫዋቾች ነው የምንሄደው እና ያንን ለማድረግ ግን አመጡ እንዲባል ሳይሆን በጣም በቃ ከፍ ብሎ ቡድኑን ሊያገለግሉ በሚችሉ ደረጃ ነው የምናደርገው ብለን ነው በደንብ ያቀር ነው። የኢትዮጵያ ንግድ ባንክ ሴቶች ቡድን የኢትዮጵያ ፕሪሚየር ሊግን ማሸነፉን ተከትሎ በአፍሪካ ሴቶች ሻምፒየንስ ሊግ የሴካፋ ዞን ማጣሪያ ላይ የሚካፈል ይሆናል። ኢትዮጵያ ንግድ ባንክ